መቻ ስፔ ዋውቃለው በቼ ያዙት ሆኖብኝ ከርሞ አለካ። ሰላም ሰላም ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ። ቆይታችሁ እንዴት ነው? እኛ ጋ ዛሬ በጣም ደስ የሚል ቀን ነው እያሳለፍን እያሳለፍኩ ያለሁት እና ዛሬ ያለሁት ከከተማ ውጭ ማለት፣ እኛ ካለንበት በጣም ራቅ ያለ ቦታ ምናምን፣ በጣም የሚያምር ቦታ ምናምን ነገር ነው ያለሁት። ሶፊ መታለች ያለችው መኪና ውስጥ ነው። በጣም ራቅ ያለ ቦታ ስለሄድን ደክሞታል። መኪና ውስጥ ልብስ ምናምን እየቀያየረች ነው። አታውቅም። የቦታ ልብዬ ነው ወደዚህ የመጣሁት እና በጣም የወደድኩት ቦታ ነው። እዚህ ጋ በጣም የሚያምረው ዛሬ መጣንላችሁ። አይዲያ በቃ ለየት ባለ አይዲያ ነው፣ በጣም በሚያምር አይዲያ ነው። እናንተን ያዝናናል፣ ያስደስታል ብዬ ያሰብኩት አይዲያ ነው ያመጣሁት ዛሬ ከሶፊ ጋር። ዛሬ ባልና ሚስት ነው ደግሞ ፍቅረኛ መስሎን ለዛሬ ማለት ነው። እና ፍቅረኛሞች ምን ምን ያደርጋሉ? ፍቅረኛሞች እንዴት ነው? ፍቅረኛሞች የሚባለው ነገር ፍቅረኛ የሚባለው ነገር እንዴት ነው? ሰው የሚያሳልፈው ፍቅረኛሞች ሆኖ እንዴት ነው? ብቻ ያለውን ነገር በሙሉ እናሳያችኋለን። ሶፊ አታውቅም እና ይሄን ነገር እቺ እነግራታለሁ። ያው ካልተስማማች አዝናለሁ ቤተሰብ፣ ከተስማማች ደግሞ ምርጥዬ ጊዜ እናሳልፋለን። ከፍቅረኛዬ ጋር ምርጥዬ ጊዜ እናሳልፋለን እና ደግሞ ሌላ ያልናገርካችሁ ነገር የሆነ ቦታ እወስዳታለሁ ብዬ ነበር። ነገሮች ከተስተካከልኝ የሆነ ቦታ ጉዞ አለን ብዬ ነበር። ያው ነገር ይ ግማሹን የተስተካከልኝ። ስለዚህ ከከተማ ውስጥ እወስዳታለሁ። ሙሉ ለሙሉ ቢሳካልኝ ከአገር ነበር፣ አሁን ግን ከከተማ ውስጥ እወስዳታለሁ። በጣም የሚያምር ቦታ ያለ ነው። ከሶፊ ጋር መተን ጥሩ ጊዜ እናሳልፋለን ብለን ተስፋ እናደርጋለን። ምክንያቱም ሶፊ ለእኔ ሶፊ ማለት እኔ እንጃ በዚህ ሰዓት ደስታ የሆነች ሴት ነች ከእሷ ጋር ሲሆን በጣም ደስታ ይሰማኛል። ብቸኝነት ይረሳለሁ፣ ማለት ብቸኛ ባልሆንም እንኳን አላደ በጣም ደስ የሚል ሰዓት እያሳለፍኩ ነው ከሶፊ ጋር። እናንተ ማይታችኋል፣ ለእናንተ መናገር አይጠበቅብኝም። ሶ ስለዚህ ዛሬ ማለት፣ እስከ ዛሬ ካሳለፍኩት ጊዜ ለየት ያለ ጊዜ ነው የምናሳልፈው። ምክንያቱም ሶፊ እና እኔ እስከዛሬ ፍቅረኛ ሆነን አናውቅም። ዛሬ ግን ለሃያ ምናምን ደቂቃ ፍቅረኛ ሞች እንሆናለን ማለት ነው። ሶፊ ፍቅረኛ ስትሆን ታስቸግራለች። ሶፊ ፍቅረኛ ብትሆን ይብትሆን ምን ታረገ በቃ ብቻ ማወቅ እፈልጋለሁ እና እሱን ዛሬ ከእናንተ ጋር እናያለን ማለት ነው። አብረን ምርጥ ጊዜ እናሳልፋለን እና በጣም ብቻ ለእንደዚያ የሚሆኑ ቦታ ነው ወይ እዚህ። ይሄ ለጥንዶች ለፍቅረኛ ሞች ምናምን፣ አገር ውስጥ ያላችሁ መቼም ቦታው ጠቁማችኋለሁ፣ ደውሉ እኔ ጋር በጣም ጥሩ ጊዜ የምታሳልፉበት ቦታ ነው ያለው። በጣም ደስ የሚለው ዛሬ ከካሜራማን ጋር ነው የመጣሁት። የሚያምር ቀን እናሳልፋለን ብለን ተስፋ እናደረጋለን። ምክንያቱም ሶፊ ሰሞኑ የነበረችበት እንትን ጥሩ ስላልነበረ እሷን ከዲፕሬሽን ለማስወጣት ማለት ጥሩ ሙድ ላይ እንድትሆን ስለፈለግኩ ነው እና ለእሱም እዚህ ቦታ መርጬ። ሶፊ ጓደኛ ነች፣ ግን ደግሞ በዛኛው ደግሞ ዛሬ ከጓደኛ በላይ ፍቅረኛ ነች ለዛሬ ማለት ነው እና በሁለቱ ንጽጽር ውስጥ ያለውን ልዩነት ነው የምናየው። እስከ ዛሬ የነበረውን ነገር ታውቃላችሁ፣ እናንተም ጓደኛ የሆና ያለውን ነገር ታውቃላችሁ። ፍቅረኛ የሆና ዛሬ ምን ትመስላለች ሲሆን እናያታለን ማለት ነው። ፍቅረኛ የሆና ታስቸግረኛለች ከዚህ በኋላ ይለመደኝ ጓደኛ ሆና ትቀጥላለች ማለት ነው። ፍቅረኛ የሆና ታስደስተኛለች፣ ያው በጓደኛ ትንቀጥላለች። ለዛ ዛሬ ያው ያችን ነገር ቼክ ለማድረግ ፈልጌ ነው ማለት ያው እሷን እንትን ለማድረግ ነው ያክል እንጂ ሌላ ነገር አስቤ አይደለም። በእርግጥ ግን ደግሞ ለአንድ ሰላሳ ደቂቃ ምን ችግር አለው? ለሰላሳ ደቂቃ እንኳን ማታ አልሆነ፣ ለሰላሳ ደቂቃ ቀን ላይ ጓደኛሞች ሞች ነን ማለት ነው፣ ፍቅረኛሞች ነን። ሶ ፍቅረኛሞች ምን ምን ያደርጋሉ፣ እሱም በሙሉ እናሳያቸዋለን። ፍቅረኛሞች በሙሉ የሚያደርጉትን እንትንም አዎ፣ ፍቅረኛሞች በሙሉ የሚያደርጉትን እናደርጋለን፣ እናሳያቸዋለን ማለት ነው። ሶ ስለዚህ ዛሬ ከኛ ጋር እንድትሆኑ እስከ መጨረሻው ይሄን ቪዲዮ እንድታዩት እላለሁኝ። ምክንያቱም እስከዛሬ ከተሰሩ ቪዲዮዎች ለየት ያለ ቪዲዮ ነው ዛሬ እስከዛሬ ሶፊ ፍቅረኛ የሆነ አታቅም ጓደኛ የነበረች የዛሬው ቪዲዮ ግን ፍቅረኛ የሆና ነው የምትሰራው፣ ማለት ነው። ጥሩ ጊዜ እናሳልፋለን ብዬ ተስፋ አረጋለሁ። ከፍቅረኛ ጋር ፍቅረኛ ትንሽ እንጠብቃት፣ ትመጣለች። አንቺን የመሰለ ሌላ ሰው ቢኖ

ስለዚህ ቤተሰቦች ሶፊያ መታለች። ረፊ እንዴ ሶፊያ መታለች ማለት ነው። ያለውን ነገር አልነገርኳትም። ያው እስካሁን የነገርኳችሁ ነገር አታቅም ሚስጥር ነው። እንዳነግሯት እናንተም በኮሜንት ስለዚህ ልንገርሽ። በጣም ተረጋጋ ልንገርሽ። እሺ፣ እዚህ ለምን እንደመጣ ታውቂያለሽ? አላውቅም። አታውቂም። ልንገርሽ ማለት ነው እሱ ዛሬ እዚህ የመጣ ነው እና አንቺ ይገባል ምንድን ነው አፈልጊም ምንድን ነው የሚባለው አይጠገብ ቀልድ ጨዋታ ስለዚህ ዛሬ ቀልዱ ይቁምና ዛሬ ለምን እንደፈለግኩሽ ልንገርሽ

ልዘፍንልሽ ግዛፍ አንተ የምርክ ነው እና ቤተሰቦች ዛሬ ለሶፊያ ልዘፍንላት ነው ማለት ነው። በደንብ ይችላል ቤተሰቦች እና እሺ አንቺ እንትን ትገቢልኛለሽ ማለት ነው። የእኔ ፍቅር ለካስ እንደዚህ ናፍቀሽኛል። አብረን ሆነን መቻስቤሀ ቃለው ጠፋብኝ። በጣም አኗር እውነቱን ለመናገር በጣም ያስደሰተኝ ነው። ዛሬ በጣም ደስ የሚል ቦታን ያመጣኝ በይሆቴ ማለት ኢትዮጵያ ውስጥ እንደዚህ አይነት ቦታ ይቻላልቅም፣ እና ቤተሰቦች እኔ እንጃ በጣም ደስ ብሎኛል። በተለይ ለካፕሎች እንደዚህ ለጓደኛሞች የሚሆን ቦታ ነው እና ጫካ ቦታ ነው። እዚህ ጫካ ላይ እየፈራ ያለሁት አሁን። አኗር በቃ ሄዷል ወደ ሌላ ቦታ ማለት ነው። አኗር ጋር በመሆኔ በጣም ደስተኛ ነኝ። ያው እንግዲህ ብዙም ባላም ነው ጥሎኝ እንዳሄድ እያልኩ ነው። ምክንያቱም ያለሁት እንደምታዩት በረሃ ላይ ነው። በጣም ነው የሚያምረው። መጣክ ማን ተሉሽ ምንድን? አንተ አንዴ ብሎ መንገድ ላይ መንገድ ላይ ቦታ ቦታ እንደዚህ ደስ ደስ የሚል ቦታ ብቻ ነው አሁን። አሁን ልንገርሽ እና፣ እሺ፣ ትንሽ ድፍረት ይፈልጋል። እሺ፣ ጥያቄው ትንሽ ከበድ ያለ ስለሆነ ዝም ብሎ አይነገርም። እሺ፣ ሶፊ፣ የኔ ውድ ወይ የኔ ፍቅር እ አ እሺ፣ እሺ ልንገርሽ። እሺ፣ እዚህ ያመጣሁበት ምክንያት ዛሬ፣ ለዛሬ ማለት ነው፣ ለአሁን፣ ለትንሽ ደቂቃ እኔ እናንቺ ባልና ሚስት ነኝ። የምር ነው። ደብርሻል? ለትንሽ ደቂቃ ነው በቃ፣ ለትንሽ ደቂቃ እኛን፣ ሲፈቃኛ ነው። አትነካኪ ነገሮች ሆን ብለሽ ነው እየተናገርኩ አይደል? ሆ ምለውኮ ለዚህ ነው ወሬ አይጠገብ። ምን ብለህ ደሞ ምን ጀመርክ? ለ30 ማን ነው ለሰላሳ ደቂቃ ነው ወይ ደቂቃ ነው ፍቅረኛ ሙስሊም ነው። አሁን ስማ የሆነ እሺ ጥያቄ ይመልሽልኝ። ለሰላሳ ደቂቃ ፍቅረኛ ሙስሊም ነው ማለት አልገባኝ። እና እንደዚህ ፏ ዝም ብዬ ነው እዛ። ከዛ በኋላ ነው የፈለግኩት። በጣም ነው የሚያምር፣ ግን የለም ምንም መልሽልኝ የሆነ ጥያቄማምርኝ ነው። እዛ ጋር ሄደን ለምን አንዘለም አለ። እኔ አልዘለም። አሁን ጥያቄ መልሽ አንተ ልታዝናናኝ የመጣኸኝ ነው። እዚህ ጋ ጥያቄ ያመጣኝ ጥያቄ ጠይቄሻለሁ። እኔ ለቄሽ ነው የሚለው። አራኖር ወይኔ ራሱ ደስ ሲል በናት ሰማዩ ምናምን እዛ ጋ በጣም በጣም ግን እዚህ ጋር ነው እንደ እየመጡ የሚያገቡት። አዎ እዚህ ጋር እኮ ነው የመጡ የሚያገቡት። ስለዚህ እንጂ ነው። እና ታዲያ ይሄ ቦታ እያለ ለምንድን ነው ወደ አሁን ማለት ነው እንደዚህ በቃ ተስማምተን ምናምን በቃ ሁሉ ሰው በአንድ ፍቅር ሆኖ አይደለም። ለምን ሀገሪቷ ናት መሪ ማንጂ ፍቅር ምናምን እኔ ሀገሪቷን ብመራት በመጀመሪያ ምንድን ነው ታርጊ? እኔ ምን ታረጊልኛለሽ? ማድረግ ልክ አሪፍ ለሰው ልጅ ዋና ዋና ነገር ማለት ነው ቤት ነው። ቤት ትገዥልኛለሽ? አዎ ቤት እገዛልሻለሁ። ሌላስ? ከዛ በጣም የሚያምር መኪና ልክ እንዳንተ እንደዚህ ቆንጆ የሆነ መኪና ይሰጣል ማለት ነገር ከዛ ከዛስ ከማጋሽ

ማለት ፍቅረኛ ሞች እንደሚዝናኑት እንደሚያደርጉት ምናምን ነው። ስለዚህ ና፣ ችግር የለም ችግር የለም ነው ተስማምተናል። አሁን አብረን እዚህ ጋር እኔም እኮ ናፍቀሽኛል። እኔም በጣም ነው የምወድሽ። እንደዚህ ነው የሚሉት የእኔ ሚስት ጣሪ ቀለበት የእኔ

አንቺ ሚስት ሆነሽ ለምትሽኝ ባል ማሚ ያደርገው መሰለክ? ውዴ፣ የኔ ቆንጆ ምን ላድርግልሽ? አይ አይ፣ እንደዛ እንደዛማ የውጭ ባል ነው። እንደዛማ የአገር ውስጥ ባላሳይሽ፣ የኢትዮጵያ ባል። አንቺ ታባሽ ሂደሽ ነበር? በጥፊ አንዴ ቡጊ አደረጋት። ከዛ ከማን ጋር ነበር ምናምን፣ ከማን ጋር ነው የተዝናናሽው? አንዴ በጥፊ ቡጊ አደረጋት። እሺ፣ ስለዚህ እና ልምታሽ ያልክናት፣ አትማ እንደዛማ፣ በቃ እንደው ፈትቼዋለሁ። በቃ በቃ፣ ስለት ከተፋታን፣ ንብረት አካፍይኝ። እንዴት ነው? ንብረት እኮ ልትሰርቀኝ፣ ንብረት ቤተሰብ። እንዲያውም ፈታሁት። ባል ያደለህ አንተ ጓደኛዬ። እዚህ ጋር አዘጋጅቼ ሌላ ሴት አመጣለሁ ፈታሽ፣ ምን ታረጋለሽ? በቃ ስለዚህ እዚህ ጋር ሌላ ሰው አምጥቼ በቃ እንደውም ሌላ ሴት አመጣበታለሁ። እዚህ ጋር አምጥቼ አዝናናታለሁ። አሽንጉሊቷን እሰጣታለሁ ሁሉም ነገር አንተ ጭራሽ እኔ ማደረኩት እንደዛ ነው። አላገባም፣ አልሻገር፣ አላገባም፣ አታገቢኝ። አዎ በቃ ሌላ ሴት ነው የማመጣው። የድሮ ሚስቴ ደው ይልኝ። ኔ ቀለበት ነው ያደረክልኝ። በቃ ፈታው። ንብረትማ እኩል እኩል ነው መካፈል ያለብን። አሁን ከፈለግሽ የፈለግሽው በኋላ ያገባሽ የፈለግሽው ሰው ገይቼ እኔ ሚስት አመጣለሁ። እዚህ ጋር እኔ አላገባም አታገቢም፣ እኔም አላገባም ማለት ነው። ሰላሳ ደቂቃ ምናምን በተባባልነው ሚስት የሆነሻል ማለት ነው። እሺ ስለዚህ ፍቅረኛሞች ለሰላሳ ደቂቃ ሆንናል። ስለዚህ ፍቅረኛሞች የሚያደርጉትን እናደርጋለን። ይህም ቅጭ ነው። እዛው ሰሪ እንዴ። ስለዚህ ፍቅረኛ ምድን ነው የሚሆኑት? በመጀመሪያ ሩም ነው የሚሄዱት። ቻው ቤተሰቦች፣ በጣም ወዳችኋለሁ። ቻው ቻው። ስቀልድ ነው ደግሞ። እሺ ሰላሳ ደቂቃ አልቋል። እሺ አልቋል በቃ ሰላሳ ደቂቃ። ስለዚህ ተፋተናል ማለት ነው። እንኪ እንኪ ቀለበትሽ። እሺ እንኪ ቀለበትሽ። ተፋተናል ቤተሰቦች